በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ክርስቶስ ተንሳሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዝየሰ ኮነ ፍስሐ ወሰላም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የግንቦት ወር አስራ ስምንት በዘች ቀን የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ በአስረኛ ቀን ከትንሣኤው በሐምሳኛም ቀን ለደቀ መዛሙርቱ ከአብ የሚሰርጽ ሌላ አካላዊ ሕይወት ጰራቅሊጦስን እልክላችኋለሁ ብሎ ተስፋ እንደሰጣቸው በሐዋርያት ላይ አጽናኝ መንፈስ ቅዱስ ወረደ። እናንተም ከአርያም ኃይልን እስከምትለብሱ በኢየሩሳሌም ኑሩ አላቸው። ሁለተኛም የእውነተኛ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አላቸው። ቅዱስ ጴጥሮስም እንዲህ አላቸው፣ እርሱም ማለቃቸው የሆነ ጌታችን አጽናኙን፣ ይኸውም መንፈስ ቅዱስ ነው፣ ሊልክልን ተስፋ አስደርጎናል። የምናሰማውንና የምናደርገውን ልብ ያስደርገንም ዘንድ። ይህንንም ሲነግራቸው እንሆ የአውሎ ነፋስ ድምፅ ሰሙ። በዓለም ውስጥ እንደርሱ ያለ የማያውቁት ጣፋጭ ማዕዛንም አሸተቱ። የተከፋፈሉ የእሳት ላንቃዎችም በእያንዳንዳቸው ላይ ሲወርዱ ታዩ። በአዲስ ቋንቋም ተናገሩ። ለጌትነቱ እጅ መንሻ ሊሆንም አርባ ቀን ጾሙ። ሁለተኛም ባህርያ ሥራ መጽሐፍ ባለ ሐምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልቡ ነው አብረው ሳሉ ድንገት ከሰማይ የአውሎ ነፋስ ድምፅ መጣ። ተቀምጠው የነበሩትንም ቤት ሁሉ ሞላው። የተከፋፈሉ የእሳት ልሳኖችም ታዩአቸው በእያንዳንዳቸውም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስን ተመሉ፣ በየራሳቸውም በሀገሩ ሁሉ ቋንቋ ይናገሩ ጀመር መንፈስ ቅዱስም ይናገሩ ዘንድ እንደሰጣቸው። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህንንም ድምፅ በሰሙ ጊዜ ደንግጠው ሁሉም ተሰበሰቡ። በየሀገራቸው ቋንቋም ሲናገሩ ሰምተዋቸዋልና፣ ተደንቀውም በድንጋጤ እንዲህ አሉ፣ እንሆ ልህ የገሊላ ሰዎች አይደሉም? ምን እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቱና የሜድ የኤላሜጤም ሰዎች ስንሆን፣ በሁለት ወንዝም መካከል በይሁዳም፣ በቀጳዶቅያም፣ በጳንጦስም፣ በእስያም፣ በፍርጊያም፣ በጵንፍልያም፣ በግብፅም፣ በቀሬንና በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች ስንሆን የእግዚአብሔርን ገናናነት በቋንቋችን ሲናገሩ እነሆን ሰማቸዋለን። ሁሉም ደንግጠው የሚናገሩትን አጡ። እርስ በርሳቸውም እንጃ ይህ ምን ይሆን አሉ። ሌሎቹ ግን እያፌዙባቸው ጉሽ የወይን ጠጅ ጠግበዋል አሉ። ቅዱስ ጴጥሮስም ከአስራ ሁለቱ ጋር አቆመ። ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። የይሁዳ ሰዎች በኢየሩሳሌምም የምትኖሩ ሁላችሁ፣ ይህ በእናንተ ዘንድ የታወቀ ይሁን ቃሎችንም አድምጡ። ለእናንተ እንደ መሰላችሁ እነዚሁ የሰከሩ አይደሉም ከቀኑ ሶስተኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር አለ በመጨረሻው ቀን እንዲህ ይሆናል። ስጋ በለበሰ ሁሉ ላይ ከመንፈስ ያሳድራለሁ ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ጎበዛዝቶቻችሁም ራእይን ያያሉ፣ ሽማግሎቻችሁም ሕልምን ያልማሉ። ደግሞ በዚያ ወራት በወንበዶችና በሴቶች ባሪያዎቼ ላይ መንፈስ ቅዱስን አሳድራለሁ፣ ትንቢትንም ይናገራሉ። ድንቆችን በላይ በሰማይ ምልክቶችንም በታች በምድር ሰጣለሁ። ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የጌታ ቀንም ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል የጌታን ስም የሚጠራ ሁሉ ይድናል ዳዊትም እንዲህ አለ ቅዱስ መንፈስህን ከኔ ላይ አትውሰድብኝ ደስ የሚያሰኝ ድህነትህንም ስጠኝ በጽኑ መንፈስህም አጽናኝ ለዝንጎዎች ሕግህን እንዳሰምራቸው ሁለተኛም መንፈስህን ትልካለህ ይፈጠራሉም አለ ደግሞም ቅዱስ መንፈስ በጽርቅ ምድር ይምራኝ አለ። ደግሞም በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸው ሁሉ በአፉ እስትንፋስ። ኢሳይያስም እንዲህ አለ፣ በእኔ ህልውና ያለ የአዋሃደኝ ሕይወቴ፣ መንፈስ ቅዱስ ለድሆች የምሥራችን እሰብክ ዘንድ ለተማረኩትም ነፃነትን፣ የእግዚአብሔርንም ዓመት የተመረጠ አል እለው ዘንድ ላከኝ። ጌታችንም እንዲህ አለ፣ ከእናንተ ጋር ሳለው ይህን ነገርኋችሁ። ነገር ግን አብ በስሜ የሚልከው አጽናይ መንፈስ ቅዱስ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። እኔ ሰላምን እተውላችኋለሁ፣ የአባቴንም ሰላም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጠው ስጦታ አይደለም። ልባችሁ አይታወቅ፣ አትፍሩም። እኔ እሄዳለሁ፣ ወደ እናንተም ተመልሼ እመጣለሁ እንዳልኋችሁ ሰማችሁን። ሁለተኛ ደግሞ እንዲህ አለ እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚገኝ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ምስክሮቼ ናችሁ። እንዳትሰነካከሉ ይህን ነግሬያችኋለሁ። ከምኩራባቸው ያወጧችኋል። ከዚህም በላይ ደግሞ የሚገድላችሁ አሉ። ለእግዚአብሔር መሥዋዕት እንደሚያቀርብ የሚመሰልበት ጊዜም ይመጣል። እኔም እውነት እነግራችኋለሁ እኔ ብሄድ ይሻላችኋል። እኔ ካልሄድኩ ግን አጽናኙ መንፈስ ቅዱስ ወደ እናንተ አይመጣምና ከሄድኩ ግን እርሱን ልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽርቅም፣ ስለ ፍርድም ዓለምን ይወቅሰዋል። ስለ ኃጢአት በእኔ አላመኑምና ስለ ጽርቅም ወደ አብ ሄዳለሁና እንግዲህም አታዩኝምና ስለ ፍርድም የዚህ ዓለም ገዥ ይፈረድበታልና አላቸው። የምነግራችሁም ገና ብዙ አለኝ። ነገር ግን ዛሬ ልትሸከሙት አትችሉም። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከእርሱ አይነግርምና የሚመጣውንም ይነግራቸዋል። እርሱ እኔን ይገልጣል ከእኔም ገንዘብ አድርጎ ይነግራችኋልና። ለአባቴ ያለው ሁሉ የእኔ ገንዘብ ነውና፣ ስለዚህ ከእኔ ገንዘብ አድርጎ ይነግራችኋል አልኳችሁ። ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛ አላችሁ፣ ወደ አብ ሄዳለሁና። ደቀ መዛሙርቱም እርስ በርሳቸው እንዲህ ተባባሉ፣ ምንድን ነው ይህ ነገር? ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛ አላችሁ፣ ወደ አብ ሄዳለሁና የሚለን ጌታ ኢየሱስም ሊጠይቁት እንደሚሹ አወቀባቸው። እንደዚህም አላቸው ስለዚህ ነገር እርስ በርሳችሁ ትመራመራላችሁን? ጥቂት ጊዜ ያለ አታዩኝም፣ ደግሞም ጥቂት ጊዜ ያለ ታዩኝ ያላችሁ ስላልኳችሁ፣ እውነት እውነት እላችኋለሁ፣ እናንተ እንደምታዝኑ እንደምታለቅሱ፣ ዓለም ደስ ይለዋል። እናንተ ግን ታዝናላችሁ፣ ነገር ግን ሐዘናችሁ ደስታ ይሆናችኋል። ሰው የሆነበትንም ሥራ በፈጸመ ጊዜ ሄዱና አሕዛብን ሁሉ አስተምሩ። ስታጠምቋቸውም በስመ አብ ወወልድ ወመንፈስ ቅዱስ በሉ። ያዘዝኳቸውን ሁሉ እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ በዘመኑ ሁሉ ከእናንተ ጋር እኖራለሁ አላቸው። ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስም ከቸር አባቱ አዳኝና ሕይወት ከሆነ ቅዱስ መንፈሱ ጋር ጌትነት፣ ክብር፣ ምስጋና ይሁን ለዘላለሙ አሜን።

በዚህች ዕለት የአባ አብርሃም ጓደኛ የከበረ አባ ጋአርጌ አረፈ። ይህም ቅዱስ የክርስቲያን ወገን ነው። ወላጆቹ ደጎች ጻድቃንም ናቸው። ባደገም ጊዜ የወላጆቹን ከብቶች የሚጠብቅ እረኛ ሆነ። ሁልጊዜም የምንኩስና ልብስ ይለብስ ዘንድ በልቡ ይመኝ ነበረ። ዐሥራ አራት ዓመትም በሆነው ጊዜ የእግዚአብሔር ጸጋ አነሳሳችው። በጎቹንም ትቶ ወደ አስቄትስ ገዳም ሄደ የተጓዘም ሳለ ከሩቅ የብርሃን ምሰሶ አየ። ወደ ወንዝ እስከደረሰም ድረስ ወደ እርሱ ሄዶ፣ ከዚህም በኋላ ያ የብርሃን ምሰሶ ከእርሱ ተሰወረ። ያንንም ወንዝ በተሻገረ ጊዜ በሽማግሌ አምሳል ሰይጣን ተገለጠለትና ልጅሆ ይወቅ ስለ አንተ ልብሱን ቀዶ አባትህን አየሁት። እርሱም ያዝናል ያለቅሳልም። ተመልሰህ የአባትህን ልብ ልታጽናና ይገባሃል። የዱር አውሬ ነጥቆ የበላህ መስሎታልና አለው አባ ጋር ጊም ደንግጦ አንድ ሰዓት ያህል ቆመ። ከዚህም በኋላ የከበረ ወንጌል ከኔ ይልቅ አባቱንና እናቱን የሚወድ ለእኔ ሊሆን አይገባውም ደቀ መዝሙሬም ሊሆን አይችልም ብሏል ብሎ አሰበ። ይህንንም ባለ ጊዜ ሰይጣን እንደ ጤስ ሆኖ ተበተነ። አባ ጋር ጊም ሰይጣን እንደሆነ አወቀ። በዚያን ጊዜም ያ የብርሃን ምሰሶ ደግሞ ተገለጸለት። የእግዚአብሔርን መልአክ በመነኩሴ አምሳል አብሮት ተጓዘ። ቅዱሱም መልአኩን ተከተለው፣ እርሱም ከአባ አሬዮን ገዳም አደረሰው። አባ ጋርጊም ከአንድ ጻድቅ ሰው መነኩሴ ጋር በዚያ አስራ አራት ዓመት ወጥ ሳይቀመስ ወይን ሳይጠጣ የአትክልት ፍሬም ቢሆን በዚህ በአስራ አራት ዓመት ያህል ከሚቀመጥ በቀር አልተኛም። ተጋድሎንም በጨመረ ጊዜ የእግዚአብሔር መልአክ ተገለጠለትና እንዲህ አለው ስጋህ እንዳይደክም በመካከለኛ አገር ልተጋደል ብሎሃል ጌታ አለው። ከዚህም በኋላ ሊሰራ የሚገባውን ስርዓት ሰራለት። ሁልጊዜም እስከሚመሽ እንዲጾም ትንሽም እንጀራን እንዲበላ ከአራት ሰዓትም እስከ መንፈቀ ሌሊት ስለ ስጋው እረፍት እንዲተኛ፣ በቀረውም ሌሊት እስቲነጋ ተግቶ እንዲጸልይ በዚህም ተጋድሎ ብዙ ዘመናት እየተጋደለ በኖረ ጊዜ በበረሃ ውስጥ ብቻውን ሊኖር ወዶ በጫካ ውስጥ እየተመላለሰ ሁለት ዓመት ኖረ። ከዚህም በኋላ ጌታ ተገልጾለት ወደ ቦታው እንዲመለስ አዘዘው። ያን ጊዜም አምላካዊት ኃይል ከከበሩ መክሲሞስ እና ደማቴዎስ ገዳማ ደረሰችው። እርሷም ለደብሮ አቅራቢያ ናት። ወደ ደብሩን በተመለሰ ጊዜ በዚያን ወቅት አብርሃም ከዓለም ወደዚያ ገዳም መጥቶ ሁለቱም ተገናኙና በአንድነት ተስማምተው የአስቄትስ ገዳማ በምኔት ወደሆነ ወደ አባ ዮሐንስ ደረሱ። እርሱም ቦታ ሰጥቷቸው በውስጡ ኖሩ። ያ ቦታም እስከ ዛሬ ታውቆ ይኖራል። ያቺም ዋሻ በእግቢግ ትባላለች። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አለት የሆነ ጣሪያዋን ሰንጥቆ ወደ እነርሱ የወረደባት ናት። እነርሱም ሰገዱለት። ሰላምታም ሰጥቷቸው አጽንቷቸው ከእርሳቸው ዘንድ አደረገ። በዚያችም ጌታችን በወረደባት መስኮት ብርሃንን አዩ። እስከዛሬም የተከፈተችው ናት ኖራለች ሊህ ቅዱሳንም ለመነኮሳት የሚሆን ብዙ ድርሳናትንና ብዙ ተግሳጻትን ደረሱ። ለአባቶች የሚታዘዘውንና የሚገዛውን አመሰገኑት። ከዚህም በኋላ አባ አብርሃም ጥር ሁለት ቀን አረፈ። ከእርሱ በኋላም የከበረ አባ ጋአርጊ በዚህች በግንቦት ወር በ18 ቀን አረፈ። መላ ዕድሜውም 72 ዓመት ሆነ። በዓለም 14 ዓመት፣ በምንኩስናም 58 ዓመት ኑሮ ነው። እግዚአብሔርም ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን። በረከቱም ከእኛ ጋር ትሁን ለዘላለሙ አሜን። ሰላም ለጋርጊ ባህዲ ገመሬት ውስታ ተሃግ ድኅራ አምደ ብርሃን መሮ ፍኖ ተፈለግ ከማለበው መላከ ኩነኔ ስርዓት ወህግ ፈጸመ ገድሎ ምስለ አብርሃም በደርግ ውሳጤ በዓ ዘስማ በግቢግ በዚህ ችምለት የሰማዕት ሲኖዳ መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አሥራ ዘጠኝ በዚህች ቀን ከአባ መቃርስ ገዳም ቅዱስ አባት ቀሲስ አረፈ በዚህችም ቀን ኃይለኛ ተጋዳይ ቅዱስ ኤስድሮስ በሰማዕትነት አረፈ። በዝህችም ቀን ከቅዱስ ኤስድሮስ ጋር ስምንት መቶ አምስት ሺ ሰባት ሰዎች በሰማይትነት አረፉ። በዝህችም ዕለት የዓለም ብርሃን የሆነ አባ ዮሴፍ አረፈ። በዝህችም ዕለት የከበረ አባት አባ አብየ እግዚ መታሰቢያው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት